ከኮንዶሚኒየም ቤቶች ጋር በተያያዘ በዛሬው እለት አዲስ መረጃ ሰምተናል። በዚህም መሰረት ቤት ለቤት ቁጥጥር እንደሚደረግና በርካታ ኮንዶሚኒየሞችም እንደሚሸጡ ለማወቅ ችለናል። በሌላ በኩል ደግሞ አዲስ የቤት እድል መመቻቸቱንና ምዝገባ መጀመሩን ለማወቅ ችለናል። ቁጠባቸውን ላላቋረጡ የቤት ፈላጊ ተመዝጋቢዎች የቤት እጣ መውጣቱንም ያገኘነው መረጃ የመኖሪያ ቤት ፈላጊዎች በግል የባንክ አካውንታቸው ገንዘባቸውን ቆጥበው የሚፈልጉትን አይነት ቤት ተሰርቶላቸው የሚወስዱበት አዲስ ፕሮጀክት ይፋ ተደርጓል። ቤት ፈላጊው ቤቱ ተጠናቆለት ካርታውን ሲረከብ ብቻ ገንዘቡን ለቤት ገንቢው ያስተላልፋል ተብለዋል። በሪል ስቴትና በተለያዩ ትላልቅ የሕንፃ ግንባታ ፕሮጀክቶች የረዥም ጊዜ ልምድና ታማኝነት ያለው ኮምፓስ ፕሮፐርቲስ ከጎህ ቤቶች ባንክ ጋር በጋራ ተግባራዊ የሚያደርጉትን በአይነቱ አዲስ የሆነ የቤት ግንባታ ፕሮጀክት ይፋ አድርገዋል። በሌላው ዓለም የሪል ስቴት ዘርፍ በስፋት ስራ ላይ ቢውልም በሀገራችን ግን እስካሁን ያልተተገበረ አሰራር መሆኑን የኮምፓስ ፕሮፐርቲስ የስራ ኃላፊዎች ገልጸዋል። ይህ ፕሮጀክት ቤት መግዛት የሚፈልግ ግለሰብ በቅድሚያ 500 ሺ ብር ተቀማጭ በማስገባትና በሚፈልገው የቤት ካሬ መሰረት በየወሩ በራሱ ስም በጎ ቤቶች ባንክ ደብተር ከፍቶ መቆጠብ የሚጠበቅበት ሲሆን ለቁጠባውም 15 በመቶ ወለድ ይታሰብለታል ተብሏል። በዚህ ሂደት ውስጥ ግን ገንዘቡን በራሱ በግለሰቡ አካባቢ አካውንት የሚቀመጥ እንጂ ወደ ኮምፓስም ሆነ ወደ ጎባንክ አካውንት የሚገባ ምንም አይነት ገንዘብ አይኖርም ተብሏል። በተጨማሪም ቤት ፈላጊው በሚፈልገው የጊዜ ገደብ ቤቱ ተጠናቆ መረከብ የሚችል ሲሆን፣ ካርታ ሲረከብ ብቻ ገንዘቡን ከራሱ የቁጠባ ሂሳብ ወደ ቤት ገንቢው እንደሚያስተላልፍ ነው ለማወቅ የቻለው። ግለሰቡ የቆጠበውን ገንዘብ ማውጣት ከፈለገ ለባንኩ ቀድሞ በማሳወቅ ማውጣት እንዲችል አሰራር መቀመጡን ያወቅ ነው። በተጨማሪም ለዚህ አገልግሎት ምንም አይነት የአገልግሎት ክፍያ አይጠየቅበትም ተብሏል። የባንክ እገዛ የሚፈልግ ደንበኛ ካለም ቀሪ ክፍያውን ከባንክ ጋር በማያያዝ ቤቱን መረከብ እንደሚችልና የቤቱን ካርታ እስኪረከብ ድረስ ያስቀምጠው ገንዘብ ከፍተኛ ወለድ እንደሚኖረውም ነው የተገለጸው። ኢትዮጵያ ውስጥ ከሪል ስቴት ቤቶች ጋር በተያያዘ በተደጋጋሚ የሚሰማውን ቅሬታና ችግር በእጅጉ ይቀርፋል የሚል እምነት እንዳላቸውም ኮምፓስ ፕሮፐርቲስ እና ጎቤቶች ባንክ አስታውቀዋል። ከዚሁ ጎን ለጎን ደግሞ ቁጠባቸውን ላላቋረጡ የቤት ፈላጊ ተመዝጋቢዎች የቤት እጣም መውጣቱ ታውቋል። አነስተኛ ቁጠባ የቤት ባለቤት የሚያደርገው አሰራር በአዲስ አበባና በክልል ከተሞች እንደሚቀጥልም ሰምተናል። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውን ባለ 15 ወለል ሕንፃ ግንባታ አጠናቆ በመቶዎች ለሚቆጠሩ እድለኞች የቤት ባለቤትነት መተላለፉን አውቀናል። እነዚህ ዜጎች በአነስተኛ ቅድመ ክፍያና ከ200 ብር በሚጀምር ዝቅተኛ ወራዊ ቁጠባ የቤት ባለቤት እንዲሆኑ የሚያስችሉ መጠነ ሰፊ ስራዎች ተሰርተው ቤቶችን ማግኘት እንደቻሉን ያወቅ ነው። ይህንን ፕሮጀክት ከመጠናቀቁ በፊትም በአዲስ አበባ ከተማ ስድስት እና በባህር ዳር ከተማ ደግሞ ሁለት ሳይቶች ላይ የሚገኙ ቤቶችን ለእድለኞች መተላለፋቸውን ለማወቅ ችለናል። ይህንን ያስታወቀው ኪ ሃውሲንግ ፋይናንስ ሶሉሽን ሲሆን በኢትዮጵያ አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች የቤት ባለቤት እንዲሆኑ የሚያስችል ተዘዋዋሪ የቁጠባ ፈንድ ጽንሰ ሐሳብን ያካተተ ኪሲኤችኤፍ የተሰኘ ሞዴልን በመቅረጽ እየሰራ መሆኑን አስታውቋል። ኪ ሃውሲንግ አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች በ8 23145 ብር ቅድመ ክፍያና ከ2ሺ ብር በሚጀምር ወራዊ ቁጠባ የቤት ባልቤት እያደረገ ያለ ተቋም ነው ሲሉ ዋና ስራ አስኪያጁ አቶ ግሩም ይልማ ተናግረዋል። ኪ ሃውሲንግ ሶሉሽን ከተመሰረተ ከሁለት ዓመት በላይ ሆኖታል ያሉት ዋና ስራ አስኪያጁ አቶ ግሩም ይልማ ከተለያዩ የመድን ድርጅቶች ጋር ተስማምተው ኢንሹራንስ ለማግኘት ከስምምነት ላይ መድረሳቸውን አስታውቀዋል። ኪ ሃውሲንግ ፋይናንስ ሶሉሽን ከኢትዮጵያ መድን ድርጅት፣ ከላመስግን ሪል ስቴት፣ ከኢኤምኤስ ኮንሰልቲንግ፣ ከበእምነት ሊክዊዲተር እንዲሁም ደግሞ ከተለያዩ ባንኮች ጋር በጋራ እየሰራ እንደሚገኝ ተነግሯል። ተቋሙ ከ20ሺ በላይ አባላት እንዳሉት የተናገሩት አቶ ግሩም ኪ ሃውሲንግ መሰረታዊ የሆነ የቤት ችግርን ለመቅረፍ አልሞ የተመሰረተ ተቋም መሆኑን ገልጸዋል። ከንግድ ባንክና ከዘመን ባንክ ጋር አብረን እየሰራን ነው ያሉት ዋና ስራ አስኪያጁ ቃሊቲ ማሰልጠኛ አካባቢ ወደ 160 ቤቶችን ለመገንባት አቅደን እየተንቀሳቀስን ነው ሲሉም ጨምረው ተናግረዋል። ኪ ሃውሲንግ ሶሉሽን ወደፊት የሚገነባቸውን ቤቶች ዲዛይን ያደረጉት አርክቴክት ሚካኤል ሽፈራው መሆናቸውን ተቋሙ የገለጸ ሲሆን በተጨማሪም ቃሊቲ ማሰልጠኛ አካባቢ የሚገኘውን ባለ 15 ፎቅ ሕንፃም በባለሙያው ዲዛይን መደረጉን ተናግረዋል። ኪሲኤችኤፍ የተዘዋዋሪ የቁጠባ ፈንድ ፅንሰ ሐሳብ ሲሆን በቀጣይ 10 ዓመት ውስጥ 100 ሺህ ቤት ፈላጊዎችን የቤት ባለቤት ለማድረግ የተቀረጸ ሞዴል መሆኑ ታውቋል። ኪ ሃውሲንግ ፋይናንስ ሶሉሽን የቤት ዕቁብ አባል በመሆን የመኖሪያ ቤት መግዣ የፋይናንስ ችግርን በማቀለል በቅድሚያ ክፍያ 83145 ብር እና በወራዊ ቁጠባ ከ200 ብር ጀምሮ እስ ሰላሳ ዓመት በመቆጠብ ለመኖሪያ ዝግጁ የሆኑ ቤቶችን ለቤት ፈላጊዎች እንደሚያስረክብ ታውቋል። በሌላ በኩል ደግሞ ከኮንዶሚኒየም ቤቶች ጋር በተያያዘ አዲስ መረጃ ሰምተናል። በዚህም መሰረት ቤት ለቤት ቁጥጥር እንደሚደረግና በርካታ ኮንዶሚኒየሞችም እንደሚሸጡ ታውቋል። የአዲስ አበባ የቤቶች ልማት ኮርፖሬሽን በ2018 በጀት ዓመት ያለበትን የቦንድ ብድር መመለስ በሚችልበት ሁኔታ ላይ ከባለ ድርሻ አካላት ጋር ውይይት አካሂዷል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ ከተቋሙ ስትራቴጂክ ኮሚቴ ጋር በነበራቸው ውይይት ላይ በዘንድሮ በጀት ዓመት ያለንን ሙሉ አቅም በመጠቀም የተቋማችንን ገቢ ማሳደግ ያስፈልጋል ብለዋል። በ2018 በጀት ዓመት የኮርፖሬሽኑን አቅም በገቢ ለማጎልበት በተለያዩ ቦታዎች ያሉትን የተቋሙን ንብረቶች መመሪያውን በጠበቀ መልኩ በአስቸኳይ ወደ ገንዘብ በመቀየር ተቋሙ ያለበትን የቦንድ ብድር መመለስ አለበት ሲሉ ተናግረዋል። በቦንድ ብድርና በካፒታል የተገነቡ ቤቶችን በተመለከተ ተገንብቶ አገልግሎት መስጠት የሚችል ቤት በምንም አይነት ሁኔታ ክፍት መሆን የለበትም ሲሉም ተናግረዋል። በተቋሙ አሰራርና መመሪያ መሰረትም ለተጠቃሚ በማስተላለፍ የባንኩን የቦንድ ብድር መመለስ አለበት ሲሉ ገልጸዋል። በዚህም በአዲስ አበባ የሚገኙ ኮንዶሚኒየሞች ከፍተኛ የሆነ እዳ እንዳለባቸው በተደጋጋሚ ጊዜ ሲነገር ቆይቷል። የአዲስ አበባ ቤቶች ልማት ኮርፖሬሽን የተረከባቸው ከ30 ቢሊዮን ብር በላይ እዳ ያለባቸውን የጋራ መኖሪያ ቤቶችን መሆኑን ከዚህ በፊት ማሳወቁ የሚታወስ ነው። በዚህ ብድር አለመከፈል ምክንያት የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ ሲሰ ሲሰጥ የቆየውን ብድር ባለመስጠቱም አዳዲስ የኮንዶሚኒየም ግንባታዎች ከቆሙ ወራት መቆጠራቸው ይታወቃል። ሆኖም ግን በዘንድሮ ዓመት አዲስ አቅጣጫ መቀመጡን በቅርቡ መነገሩ የሚታወስ ነው። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር የከተማዋ ከንቲባ ወይዘሮ አዳነች አቤቤ መግለጻቸው የሚታወስ ነው። የከተማ አስተዳደሩ ትኩረቱን በቤቶች ግንባታ ላይ ማድረጉም ነው የተገለጸው። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው አንድ 1 ቢሊዮን ብር በጀት ማጽደቁ ይታወሳል። ከዘንድሮ የአዲስ አበባ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 246 ቢሊዮን ብር ነው። የጸደቀውን በጀት ተከትሎ የአዲስ አበባ ከተማ አስተዳደር በመቶ ሺዎች የሚቆጠሩ ቤቶችን ግንባታ መጀመሩን ከንቲባ አዳነች ይፋ አድርገዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከከፍተኛ የመንግስት አመራሮች ጋር ባደረጉት ውይይት ላይ ከፍተኛ የቤት ችግር ስላለ እሱን ለመቅረፍ እየተሰራ መሆኑን ተናግረዋል። የቤት ችግርን ከመቅረፍ ባለፈ የዜጎችን ኑሮ የሚያዘ ዘመን አሰራር መተግበር እንደሚያስፈልግም ተናግረዋል። በዚህም መሰረት መንግስት በሚቀጥሉት አመታት ከአንድ ነጥብ አምስት ሚሊዮን ያላነሱ ቤቶችን ለመገንባት እቅድ ማስቀመጡን ጠቅላይ ሚኒስትሩ ተናግረው ይህም በአዲስ አበባ ብቻ ሳይሆን በክልል ከተሞች ጭምር የሚተገበር መሆኑን አመልክተዋል። በዘርፉ ላይ ያለውን አቅም ለማጎልበትም የስሪዲ ቤት አገነባብ ቴክኖሎጂን ወደ ሀገር ውስጥ ገብቶ የግንባታ ስራ ለማከናወን ዝግጅት መጠናቀቁን አንስተዋል። ከጥቂት ሳምንታት በኋላም የሙከራ ቤቶች እንደሚገነቡና ለህዝብ ይፋ እንደሚደረግ ነው ያሳወቁት። በአነስተኛ ወጪ ከአካባቢ በሚገኙ ግብዓቶች የተሻለ መኖሪያ ለመገንባት የሚደረገው ጥረት በተለይም ለገጠሩ ማህበረሰብ ትልቅ አስተዋጽኦ እንዳለው ነው ጠቅላይ ሚኒስትሩ የጠቆሙት። በአጭር ጊዜ ውስጥ በሀገር አቀፍ ደረጃ ትልቅ ውጤት ለማምጣትና የዜጎችን የቤት ችግር ለመቅረፍ በትኩረት እየተሰራ መሆኑንም ጠቅላይ ሚኒስትሩ በቅርቡ በፓርላማ በነበራቸው ቆይታ ላይ መናገራቸው ይታወሳል።